አሰላም አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ የሀገሬ እንጆች ኪፍኩም አክባርኩም። ዛሬ እኔ በጣም የተናደድኩበት ነገር ነው ያ ጀማትልኸ። ሰዎቼ እንየው ብለው ስነግራቸው አልነገርኳቸውም ነበር እስካሁን ማለት ነው፣ ትኬት እንደቆረጥኩ ምናምን እና ብዙ ጊዜ የቆየሁላቸው ሰዎች ናቸው። እኔ በፍጹም በፍጹም ትኬቴን ይቀዱብኛል ብዬ በዚህ ሁኔታ ጠብቄው አላቅም። የውነት አረብን እንዳታምን ኬ ኬቴ በእጃቸው ቆረጡብኝ። በጣም የተናደድኩት አስባችሁታል። ሀገር እንደምገባ ነገርኳቸው ነበር። ከዛ ትናንትና ከኢሻ በኋላ ነገርኳቸው። አናምንሽም አሉ። አናምንሽም ሲሉኝ ይሄ የምንድን ነበር እንትን ትኬት የቆረጥኩበት ነው እማ ባሪፊ ቃማ ያለው ሰው ከዚ የተለየ ሊሰጠው ይችላል አይችልም አላውቅም ገባችሁ እኔ የመጀመሪያ ትኬት ስቆርጥ ስቆር ልሙሄም እነየው ሲሉኝ ወስጅ የሰጠዋቸው አውቀው እንደዛ አደለም የቀደዱት እስኪ እኔ ልየው እኔ ልየው ማለት ነው አታም እውነት ነውላቸው እኔ ልየው እኔ አምጣው አምጣውን ልየው በሚል ሰበብ እንድቀደድ አደረጉት ከዛ ደግሞ አንዷ ከዛ ሆን ብለው ነው አንጩ ብለው ላመጣ ሲሄድ፣ ይህን ነገር ተመካክረውበት ነው። ከዛ ሆን ብለው እንደዚህ ቀደዱብኝ። እኔ ግን ከምነገራቸው በፊት ሁለት ሀሳብ አስባለሁ፣ ማንኛውንም ነገር ይህ የምን አይደለም፣ ሌላም ነገር የእውነቴን ነው የምላችሁ። ሌላም ነገር የሆነ ነገር እንደዚህ ላረግ ስል ሁለት ነው የማስበው፤ አንድ በጥሩ አስባለሁ፣ አንድ ደግሞ በመጥፎ አስባለሁ። ይሄን ነገር ቢፈጠርስ ብዬ መጀመሪያ አስቤው ነበር። ቢያደርጉትስ ብዬ ውስጥ የነገረኝ ወረብ ማለት ነው። ይህን ነገር እንደዚህ ቢያደርጉትስ አልኩኝ። ግን ችግር የለም ህጄ እንደገና እንትን ማለት እችላለሁ። ያኔ ብር ማውጣት ምናምን ሊሆን ይችላል፣ ወይም እንደተቀደደብኝ ማመልከት። ግን እኔ ህገ ወጥ ስለሆንኩኝ፣ ተፍቲሽም ስለሚሆንብኝ ለእኔ ከባድ እንደሆነ እነሱ ያስበውት አልገባችሁ። ከዛ በኋላ እኔ ልሄው እስኪ፣ እኔ ልሄው፣ እኔ ልሄው በመባባል እንዲቀደድ አደረጉ። ከዛ ከተቀደደ በኋላ ካላስ ሳመሂነ ምናምን አሉ። ግን አውቀው ነው የቀደዱት። ለምን እነሱ እዚህ ቤት አሁን ለምሳሌ ሙምክን አራት ወር ወይ አምስት ወር ነው ቢቀረ አራት አመት ይንድፍን አራት አመት ልጨርስ እዚህ ቤት ከገባው ማለት ነው። ይሄን ያህል ጊዜ ኑሬባቸው እንዲሄድ አልፈለጉ። ግን ምንም እንዳልተፈጠረ ነገር ስነግራቸው እንደዛ አረጉት። አናምንሽም ብለው የሰደቀል ሀቅ እና በጣም አናደደኝ። እንደው ምንም ቢያደርጉላችሁ ምን ጥሩ ናቸው ብትሉ እንትን እንዳትሉ። እኔ ግን መጀመሪያ አልጎዳኝም። ይሄ ምን እንዳደረግ ታውቃላችሁ? እስካን የሚል ካሜራ አይደል፣ በእስካን ቀድሜ ፎቶ አንስቸዋለሁ። አሁን ሂጄ ኮፒ ቤት ፎቶ ነው የማነሳው። ያንን ኮፒውን እልክላቸውና ስልክ ያነሳሁትን ስልክላቸው ያንን ኮፒ ያወጡልኛል። ችግር አያመጣብኝ በጀለሚይዘው ወረቀት ነገር ግን ስልኬ ውስጥ አለኝ። ገባችሁ? ቅድሚያ ይሄ ነገር እንደሚፈጠር ውስጥ የበቃ ነገረኝ ወይ ትላላችሁ። ፎቶ አነሳሁት ፎቶ አነሳሁት እና አንዱ በኢሜይል አስቀመጥኩት፣ አንዱን ደግሞ ቴሌግራሜ ላይ አስቀመጥኩት። ብዙ ቦታ ላይ ያስቀመጥኩት፣ ለህቴና ደግሞ ለወንድሜ ላኩላቸው። ለቤተሰብ እንዳትናገሩ ብዬ ለሌላ ለህቴና ለወንድሜ ብቻ ነው የነገርኩት። ሌሎቹ አያውቁም። እናቴ፣ አባቴ፣ ታላቅ ወንድሜ፣ ዘመድ ምናምን አያውቁም ግን ሁለት ታናናሾች ብቻ ነግራቸዋል ሌሎቹ ግን አያውቁ ግን እነ መዳሜ እንደሚቀዱት ልጆቹ ናቸው ወንዶቹ ሴቶቹ የልጅ ልጅ ናቸው ሴትዮ ከዛ ሂጄ ትልቁ ነው መጀመሪያ እሹፍ ያለ ማሰድቂ ወረቀቱን እስከማየ ትኬቱን አለኝ አምጥቼ ሰጠው አምጥቼ ሲሰጠው ማን ተነሳ የእሱ የወንድሙ ልጅ ከዛ ሀት ሹፈን አለው አምጣኔ ሊኤን የኔ ነኝ ሲባባሉ ቀደሉት የተቀደደውን ጭምር ደግሞ እያሉ ሹፍ ሹፍ። የእውነቴን ነው ልቅጥል አልኩ፣ ግን እዚህ ጋር ስላለ ማፊ ሙሽክል አልኳቸው። አሁን ምን አሉ? ማሌሽ ሙምክን ቀናራዝሚ፣ ከረመዳን በኋላ ትሄጃለሽ አሉ። ከረመዳን በኋላ ትሄጃለሽ፣ ቀኑ ይራዝም። ይሄ ስለተቆረጠ እኔም ብልጥ ነኝ። እሹፍ እንሻአላ ማፊ ሙሽክል አልኳቸው። ከዛ 50 ሪያል ሀዲያ 50 ሪያል። አሁን ምን ይገዛል ማለሽ? አሁን እኮ እኔ ብከስር እኮ 1000 ብር እኮ ነው። ይህንን እኮ ቲኬት ይቆረጥኩት እኔ በ1000 ሪያል ነው በነፃ አይደለም ይቆረጥኩት በ1000 ሪያል ቆርጬ 50 ሪያል ሀዲያ። በጣም እየተናደርኩ ነው። በጣም እየተናደርኩ ነው። በጣም ነው ተናደረው። እንደዚህ ያደርጉታል ብዬ በፍጹም ጠብቄው አላል። ግን ውስጤ ሲነግረኝ ፎቶ አነሳው። የእውነቴ ነው ምናቱ እንደው ጠለብ ይሆናችሁስ ምን ለማዳምናችሁ ጉዳዩን የሚጨርሱላችሁ ግን፣ እንደኔ እንደኔ እንደ ሸቃሪት ውጭ አላችሁ ወጆቼ፣ ፎቶ አንሱና ያዙ፣ ደብቁና ያዙ። አሁን አስባችሁታል። እኔ ፎቶ ባላነሳው በራሴ ስልክ ምን አይነት እንደሆነ የሚያጋጥመኝ ነገር አንድ ሸሪያ ደግሞ ይሄ ብቻ አይደለም ምን የሄድኩበት ትራንስፖርት እኔ ነኝ የማውቀው ያወጣሁበትን እዛ የለፋሁበትን እኔ ነኝ የማውቀው። እንደገና ደግሞ የማለፊያ ወረቀት እሱን አላሳዩኋቸውም። ዋናው እሱ ነው። እሱን እራሱ ለማግኘት አምስት መቶ ሪያል እስከ ኮፒው ነው የከፈልኩት። አይከፈልኩ ሽፍት ይሄን ሁላ የዓረብ ኸይረኛ የለው ወላሂ። እንዳታሳዩ ወረቀታችሁን አሳዩ ካላችሁ በፎቶ እኔ ችግር አለብኝ። መጀመሪያ ፎቶውን ወይ ማሳየት ነበረብኝ። ፎቶ ራሱ አንስሳቸው አንድ ቦታ አታስቀምጡ። እና በጣም ቅጥል ነው ያረገኛ ጀማተር። አረብን አትመኑ። በምንም ተአምር አረብን እንዳታመኑ። እኔ እኮ አላምናቸውም። ውስጤ እኮ ነግሮኛል። በቃ አንድ በጥሩ ምን ሊሉ ይችላሉ ብዬ አስቤው ነበር። አንድ ደግሞ በመጥፎ ቢያስቡ አልኩ። መጀመሪያ ወይ ውጭ ነው የሚሉኝ ቀድመው ብዬ ቤት አዘጋጀው። ሁለተኛ ደግሞ ትኬቱን ቢቀዱትስ የሚለው ሐሳብ መጣለ። ኦኬ ፈቃሪ ታንቺ ቋጥሮሽ ይፈክራል። አልሐምድላይ ረቢ ከልምዶ ለክሽኩና ሀባቢ በልቢ ምንም ላበዛባቸው አልፈልግም። ግን እንደዚህ አደረጉኝ አረቦቹ። እኔ ግን በጣም ብልጥ ዘኪያ ስለነበርኩኝ ቀድሜ ፎቶ አንስቸዋለሁ። አሁን አምስት ሪያል ወይ ስድስት ሪያል ነው የሚጠይቀኝ። ለምን ሂጄ ይሄንን ኮፒ ማውጣት ካላስ ካላስ ምናምን ብያቸው ጠይቅ ብያቸዋለሁ። እንሹፍ ደሞ እኮ በረራያል አኺርሽ አሀር ነው የመጨረሻ ወር። አሁን የዚህ ወር በአኺርሽ አሀር ነው በረራየል